አሰላሙ አሌይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ ሲ ሰዎች እንዴት ናችሁ? ሰላም ናቸው። ሰላናና ዛሬ ደግሞ መቅደላ ማሻ እስካሁን ድረስ ያልተከፈተ አዲስ ነገር ይዤላችሁ ብቅ ብ ያለሁ ማሻአላህ፣ ተባረከላህ እና በጣም ደስ ይላል። ሙዓዝ ዋንዲማችን እንግዲህ የሚያምሩ የዳቦ አይነቶችን የኬክ አይነቶችን ማምረት ጀምረዋል። እንደምታዩት ቤቱ ይህን ይመስላል። ሙዓዝ ዳቦና ኬክ ይላል። መግዛት የምትፈልጉን በዛ አጋጣሚ እንግዲህ ብቅ በሉ። ቢያሳ ነው ያው ትንሽ ዘጋቅ ላልታ ቢያሳው ያው ብቻ ግን እንግዲህ እዛው አካባቢ ነው ላችኋለሁኝ። ተባንክ ቤቱ በታች ማለት ነው። አባይ ባንክ ተታይ ጎን ነው በወዲህኛው መስመር ይህን ይመስላል። እነ ሙዓዝ እንግዲህ ይህን የመስለ ኬክ እና ዳቦ እያመረቱ ነው። እስካሁን ድረስ ሌላ ማሻ አልተመረተም ነበር። አሁን ላይ ጀምረውታል። ማሻላ እያላችሁ ገመጥ ገመጥ አድርጎላችኋለሁ። አሁን ደግሞ ይሄ ወደ ውስጥ ወደ ማምረቻው ይዣችሁ ገባሁ ማለት ነው። እንግዲህ ድምፁ ያው ይገባል። በጣም ድምፅ ሞልቷል ማለት ነው። ይሄ የምታወት ማብኪያው ነው ማብኪያችን ነው። ይሄ ይሄ ደግሞ የዳቦ ማምረቻው ነው።

እና ሳህናው በዚህ አይነት ሆኖ በቃ ለቁጥር ያሳሳተ ነው፣ በጣም ብዙ ነው ማለት ነው። እና ይመስላል ውስጥ ያለው። አሁን ደግሞ ይሄንን ከፍተው ምን እንትኑ ማፈፍ ይቻላልለ እሱ ነው። ይህ እንደምታውት በዚህ ተደርድሮ ነው እንትን የሚለው ማለት ነው። እንደምታውት ማሻላህ ነው። አሁን ሳህናው ሁሉም ስለወጣ ባዶ ነው። አሁን አዳራሹ ሲሰራ ድረው አሁን ሳህናው ስለወጣ ነው ማለት ነው። ይሄ በሙሉ ሳህና አለው። እና እንደዚሁ ሆኖ ማምረት ጀምረዋል። መሻአላበሎ የሚጣፍጥ ኬክና ዲያቦ አለ። በጣም የሚገርም ነው። ዲዛይኑም ትልቅነቱም በጣም በጣም ነው የሚገርመው። ዋናው ማሽኑ ይሄ ነው። ታወት ማሽኑ ይሄ ነው ማለት ነው። እስቲ ወደዚህ ደግሞ ው እዣችሁ ስል እዚህ ላይ ሸታዎቹ እረብ እረብ እያሉ ነውና አረብ ሚዲያ ናቸው። ይኸው እንደምታዩት ሁላቸው የሚትባር ናቸው። እንግዲህ ሳብስክራይብ፣ ላይክ፣ ሼር አድርጓቸው ማለት ነው። እኛ በዛው ላይክ ሼር እያደረጋችህን ይመስላል።